ነባ እንግዲህ ቤተሰቦቻን ለማመስገን ጠንካራ ጎበዝ ጀግና ሆነ መታለች ማለት ነው። በጣም ደስ ይላል። ግን ሰዎቹ አሁን እንደ ጎዳታ አድርጎ እዛ ጋየተ የተመለከትኩት ነገር ቢኖር አሙካጅ ነው እንደዚህ ነው። እንደዚህ ምን ትላላችሁ እናንተ ባለ ኮመንታተሮች ማለት ነው። ነቢያት የእህቱ ልጅ ናት አላልኩ። ከረ ምን ይላሉ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ወማን ናችሁ? ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ሰላም ለእናንተ የተመኘው። እንሻአላ ዛሬ ነቢያትን እዤ ከች ብያለሁ ማለት ነው። ከስንት ጊዜ በኋላ ማለት ነው። ጠፍታችኋል። አትጥፉ ማለት ነው። ምን ጠፍቻለሁ፣ አውቃለሁ። ይቅርታ ማለት ነው። ውድ ቤተሰቦች የሚወዳችሁ የመዳም ባጃጅ ነኝ። ሰብስክራይን አሳድጉልኝ፣ ሰብስክራይ አርጉ። አዲሶች፣ ነባሮች ላይካችሁ፣ ኮመንታችሁ፣ ሽራችሁ አይለየኝ ማለት ነው። ወደ ጉዳይ ልመለስና ዛሬ ነባ ከስንት ቀን በኋላ ቢቃለች ማለት ነው። ባለፈው በጣም አንጀት የሚበላ ቪዲዮ ለቃ ነበሩ በጣም ነው የሚያሳዝን ቪዲዮ የሰራችሁ ማለት ነው እናቴ ለእኔ ሁል ነገሬ ናት እናቴ በዚህ ልክ መግለጽ አልችልም ብላ ስለ እናቷ እያብራራች ነበር ማለት ነው እስቲ የእናቷን ውለታ እንድትክፍልበት ቻናዋን አሳድጉላት በደንብ እንዲከፍላት አድርጉላት ሰው ከተነሳ ሰው ከተባበረ ሁሉም ነገር ከፈጣሪ በታች ድጋፍ የሚሆነው ሰውናና ድጋፉናት። ሰብስክራይብ አድርጓት ማለት ነው፣ አበረታታት ማለት ነው። የእናታን ውለታ በምንድን ነው የምትከፍለው? ይችለች እናታን በተራዋ መካደም ትፈልጋለች ማለት ነው እናት በተራ ስትካደም ውለታይን ልጅን ከፈለችኝ ብላት ደሰታለች ማለት ነው። ስለዚህ የእናቴ ውለታ አለብኝ። እናቴ የምትለብስበት ጊዜ አልለበሰችም፣ የምትዝናናበት ጊዜ አልተዝናናችም። እንደኛ ተሰዳ የሰዋ ጋር ሆና ነው ያሰጠገቻት ማለት ነው። እች ልጅ በጭንቅላታ ሴፍ አደረገችው ሲታወራም እምብ ሚተናነቃት ለብቻው ያደገችው ከእናቷ ተለይታ፣ እናቷ ደግሞ በአስረኝታቻት መሰረት እናቷ ደክማ እንዴት ሆና ገንዘብ እንደምታገኝ ሁሉም ነገር በጭንቅላታ ሴፍ ስለ ሆና በጣም ተጎታለች ማለት ነው። ብዙ ሰዎች ደግሞ አሙ ካጅ ነው አሙ እንደዚህ ያደረጋት እንደዚህ ሆኖ አሙ አስለን አሙ አስለን ምስቱ አይደለችም ፍቅረኛውም አይደለችም ብያለሁ። አሙ እና ነቢያት ቪዲዮ የሰሩ ነበር ማለት ነው። ተው ግን ማልፎ ኮመንት አትኮምቱ ማለት ነው። ወገ በሚቆርጥ እንደ ምጥምጣ የሚያቃጥል ኮመንት አትኮምቱ ማለት ነው። ስለዚህ አሞኑ ተዉት ማለት ነው። ነቢያትም የእናቴ ለእናቴ ውለታ የእናቴ ውለታ አለብኝ። እናቴ ተንከራታ እኔን አስተአድጋለች እንደዚህ ብላለች ቢላ ይህም ብተናንቋት ሲለ እናታ አወራች እንጂ ታው እንጂ ሌላ ቦታ ታዞሩት ማለት ነው። የንግር ምም ይለኝ ማለት ነው። በቃ ሰው ከሰው ጋ ቢሎ ሲሰራ ሰው ከሰው ጋ ሲበላ በቃ ብቻ ለዛኛው ነገር ነው። እንዲ ነገር ለምንድን ነው ማዞሩት? አንዳንድ ሰዎች ማለት ነው። ተው አሞኑም ተፋቱት ማለት ነው። ስለነባ አታውሩ። ከዚህም በፊት ብያለሁ ስለነባ አታውሩ፣ አታውሩ ስለ አህሙ፣ ስለነባ፣ ስለፈኪ ብዙ ነገር አውርቻለሁ ማለት ነው። ተው ብያለሁ። አሁን ማለት ኮመንት አትጻፉ። ብዙ እይቶች በአሞና በነቢያ ዙር ዙራ በፈኪ ዙራ ብዙ ኮመንተሮች አያለው ማለት ነው። እውነት ለመናገር እንደ ቃሪያ የሚያቃጥሉ ኮመንት የሚያስቀምጡ ልጆች አሉ ማለት ነው። ተው አላህን ልንፈራ ይገባል ማለት ና አላህን ፍሩ። እንግዲህ ና ባያዘነችው ሲለናቷል ሲታወራ እናቷ እንዴት አርጋ እንዳሳደገቻት በቃ ዛሬ ደግሞ ሰው መክሮኝ ዘክሮኝ እናንቴ መክራችሁኝ በውስጥ ስለዚ፣ እናንቴ ከጎኔ ስላላችሁ ጠንካራ ሆኜ፣ ጠንካራ ዛፍ ስትደገፊ ትወጥቃለሽ አትወጥቅም ብሎኝ ሰው አለወጥቁም፣ ጠንካራ ዛፍ ሲደገፍ ብዬ መጥቻለው። የሚወዛወዝ ዛፍ ደግሞ ደጋፊ ትወጥቂያለሽ አትጥቂም ሲባል እወጥቃለሁ ብዬ ለዛ ሰው መልስ ሰጥቻለሁ በዛኛው ነገር የተነሳ እኔ ራሴን አጠንክሬ ጠንካራ ዛፉን ተመልሻለሁ ብላለች እዛ ጋር አሙን እንድታስታወስ አሙ እንደበደላት አሙ አረመኔ እንደሆና ምን አጻፋቸው እዛ ጋር ማለት ነው ተው እንጂ በርቺ፣ አይዞሽ፣ እኛ ከጎን አለነሽ። እናትሽ የነጌቀን ልጅሽን ልጅዋን መሆንሽን ታሳያታለሽ። የካደመችሽን ትመልሻለሽ። የደከመችውን ድካም ትመልሽላታለሽ ብላችሁ ማበረታታት ሲገባችሁ ሌላ ኮመንት፣ ሌላ ልጅታ፣ ሌላ ውስጥ፣ ሌላ አዛ ውስጥ የሚከቱ ልጆች ብዙ አሉ ማለት ነው። ኮመንታተሮች ተው ተው። ብዙ ጊዜ እኔ በኮመንት አወራለሁ ማለት ነው። መጥፎ ኮመንት አትጻፉ ማለት ነው። አላህን ፍሩ ማለት ነው። እንግዲህ ዛሬ ነቢያት ጠንካራ ሆና ጠንካራዋን ዛፍ ሆና እንግዲህ ቤተሰቦቿን ለማመስገን ከች ብላለች ማለት ነው። የዛሬዋ በጣም ደስ ብሏት ደስተኛ ሆና መታለች ማለት ነው። ባለፈው ቪዲዮ ባልሰራም ቪዲዮዋን አይቼ ነበር። ስለዚህ በቃ አንጀት የሚበላ ንግግር እየተናገረች ነበር ማለት ነው። ሁሉም ላይ የራሱ ችግር ውስጡ ላይ ብሶት ይኖራል። ብዙ ሰው ደግሞ ብሶቱን መግለጽ አይችልበትም። አምቆ ይዘዋል ማለት ነው። ስለዚህ እቺ ልጅ የእናቴ ውለታ አለብኝ እስካለኝ ድረስ እናታን ለመርዳት እናንቴ ደግሞ አግዟት ለማለት ነው የመጣሁት። አግዟት በቃ ከጎና ሆኑ። ቤቷን አሳድጓል፣ አሳድጉላት። የጠፋሁት ደግሞ ቻናው እንደሚታቁ አህሙ ነበረ ከፈተላት አሙ ጋር ነበር ቻናዋ ወደሳ ሲዞር ሲስተካከል ነበር ሂሳቡም እስከ ጊዜ ብዙም አይሰራም ብላለች ማለት ነው። ሲዞር ማለት ነው ቻና ወደ ኔ ዙር ነበር በዛ መኪኛት እንጠፋ ሁድ ብላለች። እናንተ ግን ለሌላ ነገር እንደ ጸፋች አድርጋችሁ ባታዩ ደስ ይለኛል ማለት ነው። ሰውን አበረታቱ እንጂ ሌላ አዛም ማስታወስ ሌላ ፍርስስ ማውራት አይጠበቅብንም፣ ማለት ነው። ነቢያትዬ አይዙሽ። ሁሉም እናት የሁሉም እናት ደክማ ለፍታ ነው ልጆቿ የምታሳድገው ማለት ነው። ስለዚህ የሚለዩት ደግሞ እናቶች የሰው ቤት የሰው ቤት ሰርቶ እንኳን በራሳቸው ንግድ ነግዶ ደግሞ ልጃቸው ቢያሳድጉ እኔ ምንም አይመስለኝም ግን የሰው ቤት ተቀጥሮ ልጆች የሚያሳድጉ ሰዎች በጣም ሊመሰገኑ ይገባል ማለት ነው ነቢያትዬ ጀግና ሴት ከሆንሽ የናትሽን ውለታ ትከፍያታለሽ ማለት ነው እድሜዋን ያረዝምልሽ አንቺንም ደግሞ ጠንካራ ያደርግላት ማለት ነው። በቃ ጠንካራ ልጅ ጠንካራ ልጅ ማሳደግ ጠንካራ ልጅ ማደግ እናቱ በተራዋት ይካደማለች ማለት ነው። እንሻላ ጠንካራ ሆነሽ እናትሽን የእናትሽ ምታረገውን ነገር አንቺ ተቀብለሻት ብታረጊ ያ ያ ያ ብሶት ሁሉ ከውስጥሽ ይጠፋል ማለት ነው። አልሐምዱሊላ እናቴን አሁን ድሮ ብትለፍልኝ አሁን በቃ ብለሽ ቁጭ ብለሽ ቢ ድዋ አርጊ። አንቺን ለድዋ ብቻ ነው የምፈልግሽ ብለሽ አንቺ በተራዋ ሳማ ካደም አለብሽ እንድትካድም ደግሞ ቤተሰቦች ሁሉ እንድታበረታታት ብያለሁ። ጨርሻለሁ። አሰላም አለይኩም።